አሰላሙ አለይኩም ወራሕመቱላህ ወበረካቱ በዛሬው ቪዲዮአችን በኢስላም ትልቅ ቦታ ያለውን ነገር እናነሳለን እርሱም ምንድን ነው ልብ ነው ልብ ላይ አብዛኞቻችን የተሳሳተ አመለካከት ነው ያለን በዚህም ቪዲዮ ልብ በኢስላም ምን እንደሆነ ስንት አይነት ልብ እንዳለ እና የልብ ህመሞችን እናያለን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እንዲሁም ላይክ በማድረግ ቪዲዮን ጀምሩት ልብ በእስልምና የአንድ ሰው መንፈሳዊና ውስጣዊ የህይወት መሰረት ነው። ዝም ብሎ የሰውነት ክፍል ብቻ አይደለም። በሰው ልጅ ህይወት ውስጥ እና በስራዎቹ ላይ ብዙ ተጽዕኖ አለው። ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለውናል፣ ንቁ አዋጅ በሰውነት ውስጥ ቁራጭ ስጋ አለች። እርሷ ከተስተካከለች ሰውነት በሙሉ ይስተካከላል፣ እርሷ ከተበላሸች ሰውነት በሙሉ ይበላሻል። ይቺ ቁራጭ ስጋ ቀልብ ናት ብለዋል። በሰው ልጅ ላይ ክብር ያለው ነገር ልቡ ነው። ምክንያቱም ልቡ አላህን ያውቃል፣ ለእርሱም ይሰራል፣ ይታገላል። ሌሎች የሰውነት ክፍሎች የልቡ ተከታይና ሰራተኞች ናቸው። ንጉሥ ወታደሮቹን እንደሚጠቀመው፣ ልብ ደግሞ ሌሎች የሰውነት ክፍሎችን ይጠቀማቸዋል። አቡ ሁረይራ ረዲያላሁ አንሁ እንዲህ ብለውናል ልብ ልክ እንደ ንጉሥ ነው፣ ሰውነት ደግሞ እንደ ወታደሮች። ንጉሡ መልካም ከሆነ ወታደሮቹ መልካም ይሆናሉ። ንጉሱ ከተበላሸ ወታደሮቹ ይበላሻሉ። ሼኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል፣ ቀልብ መሰረት ነው። በውስጡ እውቀትና ፍላጎት ካለ ወደ ሌላ የሰውነት ክፍል በግድ ይሰራጫል። ሰውነት ቀልብ ነው፤ እርሱ ከሚፈልገው ነገር ተቃራኒ መሆን አይችልም። ልብ የአላህ እይታ የሚያርፍባት ቦታ ናት። ረሱል ሰለላሁ አለይህ ወሰለም እንዲህ ብለዋል፣ አላህ ሰውነታችሁንና ገንዘቦቻችሁን አይመለከትም ነገር ግን ልቦቻችሁና ስራዎቻችሁን ይመለከታል። አንድ ጓሪያ ይህን ካወቀ በኋላ ልቡን ማወቅና መከታተል አለበት። አላህ እንዲህ ብሏል፦ እናንተ ያመናችሁ ወይ አላህን ፍሩ። ማንኛይቱም ነፍስ ለነገ ለቅያም ቀን ያስቀደመችውን፣ ያስቀመጠችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እና ነፍሶቻቸውን ነፍሶቻቸውን እንዳስረሳቻቸው ሰዎች አትሆኑ፣ እነዚያ እነርሱ አመፃኞች ናቸውና። ልብ በሶስት ይከፈላል። የመጀመሪያው ቀልቡን ሰሊም፣ ሁለተኛው ቀልቡን መይት፣ ሶስተኛው ቀልቡን መሪድ። ትክክለኛ የሚባለው መጀመሪያ ላይ ያለው ቀልቡን ሰሊም ሰላም የሆነችው ቀልብ ናት። በቅያም ቀን እሷን ይዞ የቀረበ እንጂ የማይደንባት። አላህ እንዲህ ብሏል፣ ገንዘብ ንብረትና ልጆች የማይጠቅሙበትን ቀን አስታውስ አላህ ጋር ሰላም የሆነች ልብ ይዞ የቀረበ ሲቀር። ይቺ ትክክለኛ ልብ አላህ ካዘዛቸውና ከከለከላቸው የምትርቅና ከሁሉም ዓይነት ስሜቶች የጸዳች ናት። ከየትኛውም ጥርጣሬ፣ ከእርሱ ውጪ ከማምለክ የጸዳች፣ ከረሱል ሰለላሁ አለይሂ ወሰለም ውጪ ከመፋረድ የጸዳች፣ ሁሉንም ስራዎች ለአላህ ጥርት አድርጋ የምትሰራ ስትወድ ለአላህ ብላ ስትጠላም ለአላህ ብላ የምትጠላ ስትሰጥ ለአላህ ብላ የምትሰጥ፣ ይችናት ትክክለኛ ልብ። ሁለተኛው ልብ ከዚህ ተቃራኒ ነው። እርሱም የሞተ ልብ ሲሆን አላህ የማያውቅ ያዘዘውን የማይታዘዝ የከለከለውን የማይከለከል ስሜቱ የሚነዳው፣ ስሜቱ ጌታው የሆነ ልብ ነው። ሶስተኛው ደግሞ የታመመ ልብ ነው። በውስጡ የአላህ ውዴታና ኢማን አለው፣ በውስጡም ስሜትን መከተል አለው ስሜትን በመከተል ና አላህን መታዘዝ መሀከል ሆኖ ሚፈትን ነው። ከልብ ህመሞች ዋናው ና ትልቅ አደጋን የሚያስከትለው ሽርክ ነው። ሽርክ በቋንቋ ማጋራት ማካፈል ነው። በሸሪዓ ደግሞ ለአላህ ቢጤን ማድረግ ማለት ነው። ከኢብን ዓብዱላህ በተላለፈው ሓዲስ ረሱልን የትኛው ወንጀል ነው አላህ ጋር

አላህ በሱ ላይ ማጋራትን አይምርም። ከዚህ በታች ሌላ የሆኑትን ለፈለገው ይምራል። ሱረቱ ኒሳ 116። በሌላ ቦታ ላይ አላህ እንዲህ ብሎና፣ በአላህ ላይ የሚያጋራ በሆነ ሰው አላህ ጀነትን ሐራም አድርጎበታል፣ መኖሪያውም ጀሀነም ነው፣ ለበደለኞች ምንም ረዳት የላቸውም። ሽርክ ከበደሎች ሁሉ ትልቁ በደል፣ ከአስቀያሚ ነገሮች ይበልጥ አስቀያሚ፣ ከሌሎች ወንጀሎች ይበልጥ አላህ የሚጠለው ነው። ሽርኩል አክበር በሶስት አይነት ነው የምንመለከተው። የመጀመሪያው በጌትነቱ በፈጣሪነቱ ሁሉም በአድራጊነቱ ላይ የሚደረግ ሽርክ ነው። ልክ እንደ ፊርአውን እኔ የአለማት ጌታ ነኝ እንዳለው ይሄ ሽርክ አይነት ብዙ ማሳሳቢ አይደለም። ይህን ያህል ደፍሮ የሚክድ አይኖረው። ሁለተኛው በስሞቹና በባህረቶቹ ላይ የሚደረግ ነው። አላህ ራሱን በጠራበት ረሱል አላህን በጠሩበት ስሞች ላይ የሚደረግ ለምሳሌ አላህ ራሱን የጠራበትን ስሞች መለወጥ፣ ማዛባት፣ ማመሳሰልና ውድቅ ማድረግ ይገኙበታል። ሶስተኛው ደግሞ በአላህ ብቸኛ ተመላኪነት ላይ የሚደረግ ነው። ይህ በጣም ከባድና ትልቁ ነው። ለአላህ ተብለው የሚሰሩ ማንኛውም የአምልኮ ተግባሮች ለፍጡራን መስጠት ነው። ሰላትን ይመስል ዘካን፣ ስለትን የመሳሰሉትን ከአላህ ውጭ ላለ ነገር ትንሽም ማጋራት እዚህ ውስጥ ይገባል። ሁላችንም የትኛውንም ስራ ንግግር በተውሂድና ረሱልን መከተል ካልሆነ እንደማይወደድ ማወቅ አለብን። እንዲሁም በዚህ እኛም ሆነ ቀደምት ህዝቦች እንደምንጠየቅ ማወቅ አለብን። ምን ስታመልኩ የነበራችሁት፣ መልእክተኞችን ምን ብላችሁ ተቀበላችሁ ተብለን እንደምንጠየቅ ማወቅ አለብን። አላህ እኛ መዳረሻ ብለን የሚሆን አድራጊ ብለን የምንጠራቸውን የፈጠረው እርሱ መሆኑን መዘንጋት የለብንም። አላህም እንዲህ ብሏል ከአላህ ውጭ የሚጠሯቸው ሰዎች ቢሰበሰቡ እንኳን ዝንብን መፍጠር አይችሉም። ዝንብም አንድን ነገር ቢወስድባቸው ማትረፍ አይችሉም። ጠያቂም ተጠያቂም ደካማ ናቸው። ሁለተኛው የሽርክ አይነት ትንሹ ሽርክ ነው። እሱንም በሁለት ከፍለ ማየት እንችላለን። የመጀመሪያው በምላስና በተግባር የሚሰራ ነው። በምላስ የሚሰራው ለምሳሌ ከአላህ ውጭ ባለ ነገር መማል ረሱል ሰለላሁ አለይሂ ወሰለም እንዲህ ብለውናል ከአላህ ውጭ ባለ ነገር የማለ በእርግጥ አሻርኳል። ሌላኛው ደግሞ በተግባር የሚሰራ ነው። የሱ ምሳሌ ከሆነ ነገር ለመጠበቅ ብለን አንድን ነገር ቁርአንን ሊሆን ይችላል፣ ውስጡ ሌሎች ነገሮች ተደርገውበት እጃችን ላይ አንገታችን ላይ እንዲሁም ቤታችን ላይ ማንጠልጠል ነው። ልብ ማለት ያለብን ነገር የሚንጠለጠለው ነገር ሰበብ ሳይሆን ራሱ ይጠብቃል ብለን ካመንን የመጀመሪያው ትልቁ ሽርክ ውስጥ ነው የሚገባው። ሁለተኛው ደግሞ ድብቅ የሆነው ነው። የሱ ምሳሌ ሪያእ ነው። ይስሙልኝ ይውልኝ አይነት ማለት ነው። ረሱል ሰለላሁ አለይሂ ወሰለም እንዲህ ብለዋል። በእናንተ ላይ የምፈራው ነገር ትንሹን ሽርክ ነው። ለሶሓቦቹ ይህንን ባሏቸው ጊዜ ትንሹ ሽርቅ ምንድን ነው ብለው ጠየቁ። ረሱልም ሪያ ነው አላህ የቂያም ቀን ሁሉንም ሰዎች በስራቸው ይመነዳቸዋል። ከዛ በኋላ ላይስሙልኝና ላይውልኝ ይሰሩ የነበሩትን በዱንያ ላይ እንድትታዩ ትሰሩ የነበራችሁትን ስራ ምንዳውን ጠይቋቸው የሚሰጧችሁ ከሆነ ይላቸዋል አሉ። ከሪያ አላህ የሚወዳቸው ሰዎች ካልሆነ አይተርፉም። አላህ ሽርክን አውቀን የምንጠነቀቀው የምንርቀው ያድርገን። ከትልቁም ከትንሹም ሽርክ ይጠብቀን። በቀጣይ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ቪዲዮ ተደራሽ እንዲሆን ላይክና ሼር ማድረግ አንዘንጋ። በየሳምንቱ ልክ እንደነዚህ አይነት ትምህርቶች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።